ያስ ደግሞ ያኛው አሮቶት አሮቶት እዚህ ጭንቅላቱ ላይ ያለ እንጨት ላይ ያነሳለት ነው እኮ። ይኸው ይኸው መጣ የተባዮቼ አባራሪ የእከኮቼ ባለቤት። እኔ ግን ዮፋን እየተነጭ የስደተኛው ወፍ ሀገር ወዳድነቷ ፊቷ ላይ እንዲታይ ይፈልጋሉ ብሎ አ ፊቷ ላይ ሀዘኗ በደንብ እንዲታይ ይፈልጋሉ። ኧረ በስማ መቤቴን ይችላል። እኔ ያረቄው ነው የሚመቸኝ። እዛ ጠጅ ቤት ምንድን ነው እንትን አግኝቶት ምናምን ውሃ ቦርጨቅ ቦርጨቅ እያደረገው ምናምን እሱ ይችላል። ማርያም ይችላል። እንትንስ ደውል የፋምሊ ፓርቲ የሚቀላቀሉ የፋምሊ ፓርቲ የፋምሊ ፓርቲ አባልኮ ነው። ተጠጣሚነቶት የሰፋ ነው ምናምን ሁሌ ጠዋት እየመጣ ሻይ ስኳር ያለው ሻይ ትጠጣለ፣ ትስማማላው የእኛ ባል ስትሆን በዋነኝነት የሚያወራው ነገር

ቤዛም ዳሩልኝ፣ በምን ይሻላችኋል? በሽምግልና ላኩ በቃ አንድር ይላኩና በቃ አንመልሳጣ አንድር በሕጉ መሰረት እኮ ሲመጡ አይ ቅርታ አንችልም ብለን እንድንመልሳቸው፣ ቸገሩብሻላችሁ ከዶልም ብናዘብጥ ይሻላል ወይስ ማን ጋር ነው የምልከው? መሰለ እኛ ክሩ አፍላርክሩይትማ ይሆናሉ። ወንዶቹ ይቀመጡና እኔን ያው እኔን ነው የምጠይቀው ማለቴ ከጎን ሽማግሌ አንደኛ ሚኪ እናስቀምጠዋለን፣ ሁለተኛ ቡሻን ሁሉም ወንዶች በቃ ይቀመጣሉ። እኔ ግን በራር ከፍትላቸውም ሲመጡ እቺ ኦልሬዲ፣ በቃ አለቀ አትንቱ ማለት ነው፣ ባጭር አማርኛ እርሰናል አጠጋ እና ቹቻ ነው ማስፈቀድ ያለባት እንትን ደግሞ መጀመሪያ ቤት በኩል ይመጣሉ ቹቻ

ጆዬ፣ የወንድሜ ከዝን የወንድሜ ከዝን ከሆንክማ የእኔም ከዝን ሸመጠጠኝ። ግን ወንድሜ ደግሞ አንተ ከአንዳንድ አጫጭር ጀለሶቻችን የማሪቱ ሙዚቃ ይረዝማል የምትለው

በላው ወይም ምግብ ተኛ። አሁን ስንደግማት ከናዲያው በእናትሽ፣ ቀልድ ነዋ። ጋዛ ኢን ዘ ሃውስ ኢትዮጵያ ጋዛ እንጂ። ቴንኪው። አትሳቅ በእናትህ። እና መሰለኝ ስለምጣሉ ቴንኪው። ጋይ ፈርስት ጊፍት ደብል ነው